ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስ እና በቆንጆ ቪዲዮ ተመልሻለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ነባር ቤተሰቦቼ ላይክ፣ ሼር፣ ኮሜንት እያደረጋችሁ ሁሌም ስለምታበረታችሁኝ እጅግ በጣም አድርጌ ነው ማመሰግነው። ቪዲዮን ስንጀምረው በላይክ እን ጀምረው እንግዲህ እኔ ዛሬ ይዤላችሁ የመጣሁት በጣም ቆንጆ የሆነ አንጀት የሚያርስ የጾም ፍትፍት ነው ማለት ነው። በጣም እንደምትወዱ ተስፋ አደርጋለሁኝ ቤተሰቦቼ ቪዲዮውን እስከ መጨረሻው ተከታተሉት። በጣም ምርጥ ነው። ቀላል ነው፣ ኪስ አይጎዳም። ቀላል ነው አሰራሩም። ልጆችም አዋቂም በጣም የሚወዱት ምርጥ የሆነ የፍትፍት አሰራር ነው ማለት ነው። በቅድሚያ እንግዲህ እኔ ሽንኩርቱን በዚህ መልኩ ጎረድ ጎረድ አድርጌ ነው የከተፍኩትኝ ማለት ነው። ለቅቅል ስለሆነ እንግዲህ ምንም ችግር የለውም ማለት ነው። እንደዚህ አድርገን ብንከትፈው ማለት ነው እና ሁለት ራስ እንግዲህ ሽንኩርት ለእኔ በቂ ነው። እንደዛ አድርጌ ከትፊ ዋለሁኝ። ካሮት ደግሞ ትልቅ ካሮት ነበርና ሁለት ቦታ ነው እኔ የቆረጥኩትኝ ማለት ነው። እናንተ እንግዲህ በርከት ያለ ከሆነ መስራት የምትፈልጉት ሁሌም እንደምላችሁ በርከት አርጋችሁ መስራት ትችላላችሁ። ጨመር አርጋችሁ ማለት ነው እና ድንችም እንግዲህ ድንቹን እኔ መጠኑ አነስ ያለ አነስ ያለ ድንች ስለሆነ ሁለት ሁለት ቦታ ነው እንደዚህ የቆራረጥኩት ማለት ነው። እና ነጭ ሽንኩርት ደግሞ የላትኩት አራት ፍሬ ነበረ። እሱን ነጭ ሽንኩርቱንም እንግዲህ በዚህ መልኩ ቆርጫዋለሁ ማለት ነው። እንግዲህ ቪዲዮ እዚህ ጋር ስላላስገባሁኝ ነው እንጂ አንድ ቲማቲምም አድርጌበታለሁኝ። ከዛ ድስቴን እንደዚህ አግለውና ዘይት እንግዲህ ሳላበዛ ዘይት እጨምራለሁኝ። ከዛ ሽንኩርቱን አደርግና ሽንኩርቴን በደንብ አድርጌ ጠብሰዋለሁኝ። ከዛ እንግዲህ የከደንኩኝ እንደዚህ አድርጌ ቆንጆ አድርጌ እጠብሰዋለሁኝ ማለት ነው ሽንኩርቱን። እና እንዴት እንደሚጣፍጥ ልነግራችሁ አልችልም። በጣም በጣም በጣም ቆንጆ ነው። እስከ መጨረሻው ቪዲዮን ይዩት፣ በጣም ተወዱታላችሁ። ከዛ ሽንኩርቱን እንግዲህ በዚህ መልኩ ቆንጆ አድርጌ አበስለዋለሁኝ ማለት ነው። ቀስ እያልኩኝ እንደዚህ አበስለዋለሁኝ። እንግዲህ እየከፈትኩኝ እየከደንኩኝ፣ እንዳያርብኝ። ከዛ ሽንኩርቴ ቆንጆ ሆኖ ጥብስ ካለ በኋላ ትንሽዬ እርድ ነው ማደርገው። ብዙም አላበዛውበትም። እርድ ትንሽ ለመልክ ያህል ነው እንጂ በጣም ብዙ አላደረኩኝም ማለት ነው። ከዛ ትንሽዬ እንደዚህ ከጠበስኩት በኋላ ጎረድ ጎረድ ያደረኩትኝን ነጭ ሽንኩርት እጨምርበት እና አንድ ላይ እጠብሰዋለሁኝ። ከዛ ክድ እናደርገዋለሁኝ እንግዲህ እየከፈትኩኝ እየተመለስኩኝ በደንብ አርጌ እጠብሰዋለሁኝ ማለት ነው። እንዳያርብን እንግዲህ እያየን እንግዲህ እየከፈትኩኝ እየከደንኩኝ በደንብ አድርጌ እየጠበስኩኝ አበስለዋለሁኝ ማለት ነው። እና ቅድም እንዳልኳችሁ አንድ ራስ ቲማቲም የፈቀፍኩት ነበረ። ቲማቲሙን እጨምርበታለሁኝ ማለት ነው። እንግዲህ ቲማቲም አለማድረግም እንችላለን፣ ግን ቢደረግ ደግሞ ያጣፍጠዋል እንጂ ምንም ጉዳት የለውም ማለት ነው። እና እየከፈትኩኝ እየከደንኩኝ እንግዲህ በደንብ አድርጌ ጥብስ አደረገዋለሁ፣ ሽንኩርቱን እና ቲማቲሙን ማለት ነው። አንድ ላይ እዛ በደንብ ከጠበሰ በኋላ ካሮቱን፣ እንግዲህ እኔ የከተፍኩት በዚህ መልኩ ነው። እናንተ በፈለጋችሁት መጠን ማድረግ ትችላላችሁ። ከፈለጋችሁ ማሳነስም፣ ከዚህ በላይ ደግሞ ተለቅ ማድረግም ትችላላችሁ። ቅርጹን ማለት ነው። እኔ እንግዲህ በዚህ መልኩ ነው የቆራረጥኩት ማለት ነው። እና ካሮቴ እንግዲህ እየከደንኩትኝ በደንብ አድርጌ አበስለዋለሁኝ ማለት ነው። እና ማስለዋለሁ ከጎን ደግሞ ውሃ ጥድ አለሁኝ ማለት ነው። ምከልስበትን ውሃ እንግዲህ እጥድ አለሁኝ፣ ከጎን ጥጅ አለሁኝ። ከዛ ድንቹን እንደዚህ ጨምረውና አንድ ላይ አበስለዋለሁ ማለት ነው። እንግዲህ እንዳልኳችሁ እናንተ መጠኑን እንደፈለጋችሁ ማብዛት ትችላላችሁ ማለት ነው። ያውኔ አነስ አርጌ ስለሆነ እየሰራ ያለሁት ከዛ እንግዲህ የፈላውኑ በፈላ ውሃ ከልሸዋለሁ ማለት ነው። እዚህ ጋር ቅመም አድርጌ ያለው ያደረግኩት ቅመም ጥቁር ቅመም፣ ጨው አድርጌ ያለሁኝ እና የሮዝመሪን የተፈጨ ሮዝመሪን አድርጌ ያለሁኝ ማለት ነው። እና የድንብላል ፍሬ የተፈጨውን አድርጌ ያለሁኝ ማለት ነው። ከዛ በጣም ደስ የሚል ሽታው ጣዕሙ ልነግራችሁ አልችልም። እነዚህን ቅመሞች እንድትጠቀሙ እመክራችሁ አለሁኝ። በጣም ነው የሚጣፍጠው። ከዛ በኋላ እንግዲህ እኔ ሽምብራ ነበረኝ ሩብ ኪሎ የሚሆን ሽምብራ ነው። ሽምብራው እንግዲህ በረዶ ቤት ስለነበረ ነው ግን ያው እንደዚህ አድርጎ በደንብ አድርጎ ይሟሟል እናንተ ከፈለጋችሁ ቀደም አድርጋችሁ ማውጣት ትችላላችሁ ያው እኔ ቀደም አድርጌ ስላላወጣሁት በረዶ እንደያዘ ነው ግን ትንሽ እሳቱ ላይ እንደዚህ ካደረግነው በራሱ ሰዓት ደግሞ ምንም ችግር የለውም ይለቃል ማለት ነው እና ብዙም አያስቸግርም እያገለባበትኩኝ እንግዲህ እንደዚህ እንትን እለዋለሁኝ ማለት ነው በረዶ እስኪለቅ ድረስ አደርገዋለሁኝ ከፈለጋችሁ ደግሞ ውሃም ላይ ብታደረጉ ውሃ እንዳይዝ ነው እንጂ ውሃም ላይ ብታደርጉት ደግሞ ይለቃል ማለት ነው። ግን ከዛ ሁሉ ይሄ እንደዚህ ብታደርጉት ምንም ቀላል ነው፣ በራሱ እንትን ይላል እና እያገለባበትኩኝ እንግዲህ በረዶ እስኪለቅ በደንብ እንትንለዋለው ማለት ነው። ከጎን ደግሞ እንደዚሁ ውሃ እጥዳ አለሁኝ ማለት ነው። ያው ለፍትፍት ስለሆነ የምንፈልገው ትንሽ መረቅ እንዲኖረው እፈልጋለሁኝ ማለት ነው። እና በቃ እንዴት ልነግራችሁ አልችልም፣ ሽታው ማለት ነው የሮዝ መሪው ሽታው ቆንጆ እንዲሆን አድርጎታል ማለት ነው። እና እዚህ ጋር እንግዲህ የድንብላል ቅጠል አድርጌበታለሁኝ ማለት ነው። ከትፌ እሱን አድርጌበታለሁኝ። ጨውንም ሁሉ ነገር እንግዲህ የተስተካከለ አድርጌ በዚህ መልኩ በደንብ አድርጎ አረፋው እስኪመጥና ዘይት እስኪተፋ ድረስ እንግዲህ እሳቱን ቀና ቀንስ አደርገውና ጊዜ ሰጥቼ በደንብ እንዲበስል አደርገዋለሁ ማለት ነው። ውሃ እንግዲህ ከዚህ በላይ አልጨምርበትም። ይኸው እንደምታዩት እንግዲህ ዘይቱን ተፍቶልኛል ቆንጆ ሆኖ በስሏል ማለት ነው። አሁን እዚህ ጋር ይኸውን ይበቃዋል። አሁን አጠፈዋለሁኝ ማለት ነው። ከዛ እንግዲህ እናንተ በእንጀራም መሆን ይችላል ከፈለጋችሁ፣ በእንጀራ ከፈለግን ደግሞ በዳቦም መሆን ይችላል ማለት ነው። እንግዲህ እኔ እዚህ ጋር እንጀራ አድርጌ ያለሁኝ ማለት ነው። እና እንጀራውን በዚህ መልኩ እደረድረዋለሁኝ ማለት ነው። እና በቃ ልጆችም ደስ ብሏቸው ፍትፍት ብሎ እንዴት እንደሚጣፍጥ እናንተ ራሱ ሱስ ነው በቃ የሚሆንባችሁ በተለይ ደግሞ ያልጫ ወዳጆች ከሆናችሁ በቃ ምንም ከስጋ ምንም አይለይም፣ በቃ ስነግራችሁ ማለት ነው። እና እናንተ ደግሞ እንደዚህ ስርት ታርጋችሁ ሞክሩት እና ከዛ ትነግሩኛላችሁ ከፈለጋችሁ ማለት ነው። ከዛ በመጀመሪያው እንግዲህ እንደዚህ ደርድሬ የመጀመሪያውን አድርግ ያለሆኝ ከዛ ካደረግኩኝ በኋላ ሾርባውን አሁን ደግሞ ከላይ ደግሞ እንደዚህ እንጀራውን አደርግበትና ከዛ መልሼ አደርግበታለሁኝ፣ ሾርባውን ማለት ነው። እንግዲህ በዚህ መልኩ እንደዚህ አድርገዋለሁኝ፣ እንጀራም የሚበቃኝን ያህል እኔ ማለት ነው። ከዛ ከላይ እንደዚህ አደርገዋለሁኝ። ሽታው ልነግራችሁ አልችልም፣ እንዴት እንደሚጣፍጥ ደግሞ ማለት ነው። በጣም ልዩ ነበረ። እውነት ለመናገር እንግዲህ እናንተ ከፈለጋችሁ መጀመሪያ ላይ ቃሪያም ክትፍ አድርጋችሁ ልታወጡ ስትሉ ማድረግ ትችላላችሁ። እኔ ግን ቃሪያ እንደምነግራችሁ ሁሌም ልጆች ስለሚበሉ ቃሪያ አላደርግበትም ማለት ነው። ግን እኔ ለምፈልገው ግን እንደዚህ ቃሪያ አደርግና ከዛ በኋላ እያነሳሁኝ እበላለሁኝ ማለት ነው። ቃሪያውን እንደዚህ ማድረግ ትችላላችሁ ለልጆች የሚበሉ ከሆነ እና ይሄንን ይመስል ነበር የዛሬ ቪዲዮ። ቤተሰቦቼ እንደወደዳችሁ ተስፋ አደርጋለሁኝ። በአዲስና በቆንጆ ቪዲዮ እስከምንገናኝ፣ የዛሬ ቪዲዮ ይሄንን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁኝ። ላይክ፣ ሼር ማድረግ እንዳትረሱ። ባባይ